ካፕቴን አየዚህ ዋዝ ካፕቴን አንተ ነህ። ኮምፓስ ካፕቴን መርከቡን ወንዞች ሲዋል ይውላል፣ ያድራል፣ ይሞታል እንጂ ወደዚም መዳረሻው አይኖሩው። ኮምፓሱ ዓላማ ነው ምንድን ነው በዚህ ወውስጥ ዓላማ የዚህ መጽሐፍ ዋና ዓላማ የሚመስላቸሁ ዓለም ሲስተሞን የሚኖሩ ሰዎች ሜትሪክስ በሉት፣ ሲስተም በሉት፣ ነገር በሉ ዓለም ላይ ያሉ ትላልቅ ሰዎች እኛን ቁሳዊ ነገርም ብቻ በቁስ ውስጣችንን እንድንሞላ ይፈልጋሉ በምን በቁስ የሰው ልጅ ደግሞ ቁስን ዓላማው ካደረገ መውደቂያው እንጂ ማድረጊያው አይሆንም ስኬት የስኬት አንደኛው መሪ ውስጥን ማዳመጥ ነው ብቻ ለመሆን ማለት አእምሮን በቃ ከራስ ጋር መሆን ነው ከፈጣሪ ኮኔክት ስፕሪቹዋል ኮኔክት መሆን ኢነርጂ በለው ስፕሪት ምናም ይሆን ብቻ ምንም ሲንስ ተወቻ አንተ ከራስ ጋር ሆነ ዋለት ደካማ ጎን ምንድን ነው? ሲስተሙን የሚመሩ ሰዎች የሚፈልጉት ምን ይመስላቸዋል? አንተ ቁስ አውቢ ዓለምን ብቻ እንድታሳድድ በየጊዜው ለምንድን ነው ይን አይፎን ይን አይፎን ለምን? ቢኮዝ ሰዎች ውስጣቸውን መሙላት የሚችሉት በውጫዊ ነገር ነው ብሎ አምኗል። እንደ የማርኬቲንግ ስትራቴጂ ማርኬቲንግ፣ ስማርትፎን፣ ሰዎች ምንድን ነው፣ ኮካኮላ ሲሸጥልን ምንድን ነው ኦፕኒንግ ሃፒነስ ኮካኮላ አስከፍቶ ሃፒነስ፣ የሆነ ደግሞ እንትን ፊልስ ጉድ ምናምን፣ እንትን አይፎን ስ ደሞ ምናምን በቃ ሳተስ ነው ምናምን ነገር። ኢሞሽን ነው ሴል የሚያደርጉ ሂል እንዲያደርግህ ነገር ግን ከኔ በተሻለ ደግሞ ሳይንቲፊክ ኢንፎርሜሽን ይችላል። ነገር ግን ከኔ ጋር ኢሞሽን ፊል ኢሞሽን እምታደርጋለን ኢንተርፕሬት ትንልዋ ወጣ ኢሞሽን አለ። የሰው ልጅ ኢሞሽን ከኔ በላይ ከማን ነው?

አንቲው ዳታንም አይደለም። መጀመሪያ መጀመሪያ መቅደም ያለበት ነገር ምንድ ነው? መጀመሪያ መቅደም ያለበት ቢንግ ይሄ ሩህ ነፍስ ይያላል። አይ ነፍስ ነች። የፈጣሪ ቀልብ ነፍስ የፈጣሪ መቀመጫ ነች። በውጭ ዓለም ውድ ታረከታችን ጊዜያዊ ነው። ለምሳሌ የሆነ ፒሲ በጣም መኘ ነበር እና ተገዛል የሞላ ይመስለኛል። ግን ከሆነ ጊዜ በር ከተጠቀምኩ በኋላ ግን ደግሞ ነበር ገባ እንደ ጆርዳን የሆነ ጫማ መርሶ ቢያቆም ኖሮ ማን ይፈልገው ነበር? አይፎን አይፎን ሌቨል ላይ ቢያቆም ኖሮ ማን ይፈልገው ነበር? ወደ ሳምሰንግ ሳምሰንግ አልትራ ሲመጣ አልትራ አልትራ። እንደዚህ የሰው ልጅ በውጫዊ ዓለም በተለይ እነዚህ ውጮች ፕሮፓጋንዳ አስችላቸው፣ ብቻ ግን አንተ የምትችለው ራስን በቀጣይ አሪፍ የሆኑ ቪዲዮዎች መጣናቸዋል። ይሄንን ቻናል ሰብስክራይብ ማድረጋችሁን ቲኔጀሮች፣ ንቁ። አዌክ በቃ መንቃት ያስፈልገናል። ሀገሬ እንዲህ እንዲህ እንዲህ እንዲ ነገሩ ሲስተሙን አክሰፕት አድርጎ ከሲስተሙ ጋር መስራት ነው የሚችለው። ከሲስተሙ ጋር መስራት ነው የምችለው። የፈጣሪን ህግ መረዳት አለብ። የዓለምን ህግ መረዳት አለብ። ከግራፊቲ ጋር መጣላት እኮ አትችልም ግራቪቲን ስለተስማሙ ነው። እነ ራይት ብራዘርስ ግራቪቲን አውቀው ከግራቪቲ ጋር ተስማምተው እኮ አውሮፕላን በላይ እያበረሩ አይ፣ አውሮፕላኑ እንትን ስላለ ስለወደቀ ለምንድን ነው የሚችለው? ልተያይ ዘመናምንት ብትል ያልቅልሃል። ማክተን። ስለዚህ ፊግራዎች፣ ሲስተሙ ፊግራን ለማድረግ ሞክሩ። ሰብስክራይብ አድርግ።